እጠብቃለሁ ችግር ደግሞ ለመጠጣት እኔ ቤተሰብ ያለኝ ልጅ ነኝ። ቤተሰብ ምንም ጌም ሲያዩ ይጠፋሉ ምናምን የሚባል ነገር የለም። አ ሶስት ሺ ይገባል ታምጣ ታምጣ ብያለሁ አምናለሁ አምናለሁ የእኔ አባት አምናለሁ ምርጥ ቤተሰብን ያለኝ ፖፕዬ በጣም ነው የማመሰግነው የኔ ምርጥ ወንድ አቅም አለን እያሉች ነው። በሌንዬ የኔ እናት በሌንዬ ማርያም ልጅ በጣም ነው የማመሰግነኝ። እኔ ትቼያለሽ። እሺ፣ ተለይብኛለሽ። መቼ ግን በስመ አብ ዘፈ ምርጦቼ፣ ምርጦቼ እውነት ድምፅ ደብር ወይ ነው ተሰምቶ ወይ ነው። እሷ ጋር ጋይ ጣብጣብ እያደረገን ጣብጣብ እያደረገን አርሱን እናስለቅሳት ዛሬ እስኪ እንቅጣት። በጣም መወዳት አክስቴ ነች። አራአቴ ነች ለካ ወንድ ነች ለካ እስኪ ሶስት ሰዎች አንዳንድ አበባ ምርጦቼ፣ ሶስት ሰው አንዳንድ አበባ ይ ሶስት ሰው አንዳንድ አበባ በሌንዬ ማርያም ልጅ ተለይብኛለች። ማርያምን እስኪ ሁለት ሰዎች አንዳንድ አበባ ምርጦቼ፣ ሁለት ሰው አንዳንድ አበባ በሌንዬ አመሰግናለሁ። የእኔ ምርጥህት እስኪ ሁለት ሰው አንዳንድ አበባ ምርጦቼ፣ ሁለት ሰው አንዳንድ አበባ አርሱ፣ ሰጥሻለሁ እሺ። አበባው ነው ቀጥፌም ቢሆን ተክያለ። ሁለሰው አንዳንድ አበባ ምርጦች፣ ሁለሰው አረ፣ ለማይኩ ለማይኩ አንዳንድ አበባ ምርጦች፣ ሁለሰው፣ ምርጦች፣ አረ፣ አንዳንድ አበባ አይ አይ ችግር የለውም። ታብታብ አርጉልኝ ምርጦች ታብታብ ታብታብ አርጉልኝ ምርጦች ይህ ዘፈን ልመና ነው የሚመስለው ነገራችን ላይ። ምንድን ነው? የወሎዋ የወሎዋ በጣም አመሰግናለሁ የኔ ምርጠት። እሺ፣ በጣም ነው የማመሰግን። እናት እንዴት ነሽ? ወዬ ወዬ ወዬ እኔ አባት ሚኮ ማኛ ወዬ እኔ አባት ወንድሜ አርሱዬ፣ የአሁኑ ሙዚቃ ለምን ዘጋሽ? ቁልመና ነው ይመስለው። ጊፍት መስጠት አገደባችኋ? ለአስር ደቂቃ አገደኝ። ለምንድን ነው ሚኮ? ለምንድን ነው? እኔ እንጃ።